አጠገብህ የከባድ ጭነት መኪና ጎማ ከሚፈነዳብህ በቪትስ ብትገጭ ትተርፋለህ። አያርገውና የከባድ መኪና ጎማ አጠገብ ሆነ ቢፈነዳ በቀላሉ ወደ ሰማይ አባት ይወስዳል፣ አሊያም ለከባድ የአካል ጉዳት ይዳርጋል። ይህም ሊሆን የቻለው በተለምዶ ዩዲ ትራክ ብለን የምጠራቸው የመኪናዎች ጎማ በትልቀቱ ወደር የማይገኝለት እንዲሁም በክብደቱ ግዙፍ ስለሆነ ነው። በአብዛኛው ጎማዎች የሚያብጡበት ምክንያት ባይታወቅም፣ እንዴት ከዚህ አይነቱ የከፋ ጉዳት ከሚያደርስ ነገር መከላከል እንደምንችል ስናይ በየጊዜው የጎማችንን ጤና በመቆጣጠር የጎማ ኃይል እንዲሁም አየር ግፊት ማስለካት አስፈላጊ ነው። ሌላኛው አዲስ ጎማ በሚቀይርበት ጊዜ ጎማችን የተመረጡና ከታመኑ ብራንድ ጎማ አምራች መግዛት ይመረጣል። ድርጅታችን ዋልታ ቴክኖሎጂስ እየተበራከተ የመጣውን የመኪና ስርቆት ለማስቀረት ለቤት መኪኖች ጂፒኤስ፣ እንዲሁም ለከባድ ጭነት መኪኖች ጂፒኤስ ከነዳጅ መቆጣጠሪያ ጋር አስመጥቶ እየገጠመ ይገኛል። እንደዚህ አይነት ከመኪና ጋር የተያያዙ መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።